ለሞሽ ባይወት አላችሁ፣ እንዴት ናችሁ? ባይወት ካላችሁ ያው ዛሬ ወየ ወየ ባሉ አልሞተንም፣ ባኖ እየኖር ነው በልባሉ። እስቲ እንግዲህ ምን ምን ይባላል? አሁን ይሄ ምን ይባላል? ታሪክ ነው ምን ይሉታል? ነው ታሪክ ነው። ይሄ ነገር ነው ምላችሁት፣ ማይታመን ነገር ነው ምላችሁት። ይሄ ማይታመን ነገር ነው። አረ በስማውል፣ እዚች ከተሞት ቲክቶክ ላይ ያጨፈርኩ የነበረውን ቪዲዮ አምጥቼ እዚህ ጋር ለጥፈላችኋለሁ እና ዛሬ ሀብትሽ ወንድማችን ያው የማቸው ብራዚላችን አኑርልን ወንድም ታላቅ ወንድም ማለት እንደ አባት ነው እና ትለያለህ የምሩ ትለያለ። እውነት እውነት ትለያለ። በስመ አብ ወልድን የምን ብየልን ነገር እግዚአብሔርን ረይት እውነት ትለያለ ነው ምል የሚና ብሮ ውጥር ውጥር እያላችሁ ምንም ውጥር የሚያረጋችሁ ነገር የለ ማሪፋችሁ ተቀመጡ። አሁን ምን ማለት ነው ትቀልዳላችሁ እንዴ? ቀልድ አይጠገብም አሉ። እና ውዶች በጣም ደስ ብሎኛል። እንኳን ደስ አላችሁ። ና ብሩቅ ያው ተማለት ታርቀዋል። እግዚአብሔር ማስኪን ደስ ይላል። ና እንደዚህ ቀጥሉ። ችግር ናቅም። አሁን እዚ ጋር ሄኖክ ሁላችሁም አሁን እዚህ ጋር ታንቃችሁ ሙቱ ማለት ነው። አንተ ሄኖክ የምትባለው ማለት ነው። ሰላም፣ ሰላም ውድና የተከበራችሁ ውድ ውድ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት ዋላችሁ? እንዴት ቆያችሁ? እኔ ጋር ሁሉ ሰላም ነው። አይ እንኳን ደስ አላችሁ ውዶቼ፣ ደስላል ብሩክና ሄሚ ታርቋል። ለትላላችሁ ማይታመን ነገር ማይጠበቅ ነገር ነው ብላችሁ ታረ በስመ አንወፍ አኔ ይሄ ያልጠበቅኩም እንደዚህ ይሆናል ብዬ ማለት ነው። እንዴት ላይ ያላችሁ እንዴት እንዲቻላል? እንዴ ቤተሰብ ይቻላል እንዴ? እንዲ ኦማይ ግማሽ ትላንትና ከዚህ በኋላ አንተ ግን ማለት እውነት እውነት ማለት ነው። ታላቅ ወንድም መኖር ማለት በጣም ጥሩ ነው። ሶ አሁን ላይ ወደ ገደለው ልግባበት ውዶች። አሁን ይሄን አክል ካወራው ምንድነው ዛሬ ሄሚ የው ሁሉ ነገር ያለፈ ነገር ይሁን ብዬ አልፋለሁ እና አንተን ላምልክና ይቅርታ ለጠይቀኝ ይቅርታ ጠየቀች። ሶ አሁን የምታወሩ አወራሪሽ ሊካ ደለም ሀይ ብሮ፣ ግን ትንሽ እኮ ነገሮች መዞር እየፈለክ ነበረ፣ ግን ያው ሊሆን አልቻለም። ያ ነገርና ያው ታላቅ ወንድምህን ተቆጥቶ ምናምን ታረቃችሁ፣ እሱ ደስ ይላል። ሶ ደግሞ ይቅርታ ስለጠየቅ ዝቅ ትላለ ማለት አደለም። ክብሬን ላስ ማስከበር ፈልጋለሁ እንዴ፣ ሁሌ ለምን ክብር ትላለ፣ ብራዘር፣ እንዴ ምን ሆነሃል? ተው እንጂ ግን ምንም ይሁን ምንም ምንም አወራ ምንም፣ ያው ደስ ይላል ስለታረቃችሁ ደስ ብሎኛል። እንሶ በጣም ነው ደስ ያለኝ እውነቴ ነው የምላችሁ። የምር ከምር በቃ አላቅም ከልቤ በጣም ደስ ብሎኛል እና ሶ ምንድነው እኔ አንድ ነገር የገረመኝ ነገር የብሩ አነጋገር በጣም ነው የገረመኝ። እና እኔ ክብሬን ዝቅ ማድረግ አልፈልግም፣ እኔ ውስጤን በቃ ደምቶ ነው ወጣው ከዚህ ቤት አላለም። ግን ይሄ በጣም ምን እንደ ተናደድከው? ወይ በላቸው፣ ወይኔ በላቸው። አራታው ጀማቻችን እንዴ ይቻላል እንዴ? ብራዘር ማለት ነው ይሄው ይቅርታ ማለት እሱ አጠፍታ አንተ ይቅርታ ቢጠይቅ ራሱ ወይ ዝቅታ አይደለም ማለት፣ ክብርክን ዝቅ ማድረግ አይደለም ገባ አይደለም? የምረን እኮ ነው። እኔ ይቅርታ አልጠይቅም እኔ ምን አጠፍቼለሁ አይባልም። አባቴ ይባላል። ሲጀመር ሃፍቴ አሁን ልክ ና አንተ ምክንያቱም አንቺ ጥፋተኛን አንተ ጥፋተኛ ነው አላልኩ። ሁለቱም ነው የጠየቀው። ሁለቱም ጥፋተኛ ነው ነው ነው ምን በጣም እና ትላንትና በጣም ደስ ብሎኛ እያላችሁ በኮመንቱ ድል እያላችሁ ነበር። በጣም ደብሮ ነው ብሮክን እየተናገረ የነበረው እኛ ጠልተኖ ሳይሆን ነው፣ ገባችሁ? ምክንያቱም እያረጋ የነበረ ነገር እና እሷን ጥሎ እንዴት ደግሞ ነገሮችን ለማስተካከል ነው ብሎ ከቤቱ ሲለወጣ ነው ብዙ ነገር እየተናገረ ነው ማለት የምትሉ ሰዎች ምንም አይ ማለት እንትን ገባችሁ። ምንም መስሎ አይታየኝም ሶኬ እና በኢየሱስ ስም በጣም ደስ ብሎኛል። የምር ነው የምላችሁት። እና አሁን ተቃጠሉ። መልካም መቃጠል ይሁንላችሁ። ሀብትሽ እንደውም አንድ ቤት እንዲኖሩ አረጋለሁ ብለዋል። እንዴት ነው ይሄ ነገር ውዶቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ እኔ አሁን ይሄ ነገር አሁን ያው ብሩክና ሄሜ አንድ ቤት ብኖሩ ምን ታስባላችሁ እናንተ? እኔ ማ ምን አላሰብኩም። እና ማለት ነው ብሩክና ሄሜ ካልቀራ ይወላችሁ ማላችሁ ላይ ከዚህ በኋላ ነገር እየተፈጠረ ከማለት ውጪ እናንተ ነገሩን ማስተካከል አትችሉ። ሁለታችሁም ቤንዚን እና እሳት ናችሁ። ነገር ማስተካከል የማትችሉ ጅን ናችሁ። ያው ምን ማድረግ ይቻላል እንግዲህ። ህጻን አንዱ ህጻን ነው። አንዱ እንኳን ትንሽ እንትን ከፍ ቢል ጥሩ ነበር። ሁለታችሁም ሁለታችሁ ህጻን ናችሁ። ምን ማድረግ ይቻላል። አይቤ ተሰቦሽ ጋር በጣም እንጉ ነው የሚገርመው ሄሚ እሳት ከሆነች ብሩህ ዋ መሆን ነበረበት። ብሩህ ዋ ከሆነ ሄሚ ሄሚ ሳት ኢሳት ይሆናለች። ኢሷ ኢሳት ሲቶም ብሩህ ደሞ ምንድነው ሁለታችሁ ሚሳት ናችሁ። ብታ ምትልሎ ካከሶ እርስ በርሳችሁ ነገሮች ሲፈጠር ማለት ማፋታት አትችሉም። ነገሮች በምን መንገድ እንደም በቃ የኔ እንጃ ሶ በቃ አሁን ላይ ደሞ እቺ ቆልቋላ ሴትዮ ከስልካቸው እሳት አጥፏት ብሎክ አርጓት ይምር ነው። አጥፎት ከዚህ ስልካቸው ውጭ ማለት ከዚህ ስልካቸው ውስጥ ላይ መኖር የለባትም ብሎክ አንተ ብሎክ አርጋትም ያንቺን ብሎክ አርጊ። ሰው የሚያወራው ውሸትን አትሲሙ፣ በውሸት ደግሞ ህይወታችሁን አትባጥብጡ። ከላስ ሰው ማስማት ይበቃችኋል። እንደ ሰው ህይወት እናንተን ለማላየት እንዴት እንደሚጥል አታቁም እንዴ? ይህ ምርር ነው ሀፍቴ አሁን ማለት ነው ወንድሙ ስለሆነ ስለዚህ ማላችሁ ላይ ሰውን አታስገቡ። ይምር ነው ይሁን ነገር የተፈጠረ ቁጥር ላይ ሰውን ማላ ስለ ታስገባላችሁ። ሌላ ነገር ደግሞ ምንድን ነው? ሰው የሚለው ውሸት አትዝም። ይሄም ያንቺም ብሩቅ አንተም የሆነ ነገር የተፈጠረ ቁጥር አስረዳ ካለች አስረዳት። አለቃ ምንም የሚቀንስ ወይ የሚጨምር ነገር የለም። ገባ? አንተ ሲ ለሷ ይሄ ነገር እንደዚህ እንደዚህ ነው ብለ ብታስረዳ፣ ምንም ዝቅ የምትል ነገር የለም። ክብር ዝቅ አይደለም። ገባ? ሶ ስለዚህ ሁሌም አንተ ክብር ክብር አትበል፣ እሷም ክብር አላት። እርስ በራሳቸው ተከባበሩ። ሌላው ትርፍ ነው። ጎደኞችን አክብረ፣ ሌላዎችን አክብረ። ቤተሰብ ማክበር ግዴታ አለባት። ታከብራለች። አንተን፣ እናትህን፣ ወንድሞችህን ታከብራለች። ምናምን ማጋለብን ገደል አይገባም እንዴ ጋዳ ሊገባው የምር ነው ምላችሁት፣ የምር ነው። ስለ ጎደኛ ምናምን ጎደኛ ጥሩም አለ ክፉም አለ፣ ሁሉም ጎደኛ አንድ አይነት አይደለም። ስለዚህ ለጎደኛ እኮ መጨናነቅን፣ ቲቲ ልጅቷን ጠበቃ አርጎ ያዛት። ገባችሁ? አዎ፣ እንደዛ ነገር እንደዚህ። ሄሚየን ካል ዛሬን ካል ሁሉን ነገር ምንድነው፣ ቻው ነው ያለችው። ገባችሁ? ማለት በቃ መልካም ይጌጣሚ፣ መልካም ህይወት ብላ ነገሮችን ጨርሳ ነበር። ግን ታስተካከለ ነገሩ። ሁሉም ነገር እግዚአብሔር ጣልቃ ይገባል መልካም ስለሆነ

መልካም ምሽት ንላችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። ቪዲዮን ጨርሳችሁ ሲሙ እና ሁሉን ነገር እንደርስበታል እና ያለን እግዚአብሔር ካለ ከዚህ በኋላ ሰላም ይሆናሉ፣ ሰላም ይፈጠራል። ደስ ብሎናል። እንኳን ደስ አላችሁ። ያው እኛ አንዳንድ አንድ ነገሮችን ስለአወረን ደግሞ ብዙ ሰዎች ልታሽቃብጡ ትችላላችሁ። አሽቃብጡ፣ ምንም ችግር የለብንም። ምክንያቱም ምንድነው እኛ እውነቱን ነው የተናገረው ሴት ጎን ነው ሴ ማለት የሴት ጎን ላይ ነው የቆመ ነው። ምንም ነገር አላደረገንም እና ይወዳቸዋለሁ። እኔ በጣም ወዳቸዋለሁ። መልካም ቀን ሆን ላ ሶ እንደዛ ስንል ደግሞ ብሩግን ጠልቴነ አይደለም በቃ ጠልቴ አይደለም፣ አዎ ጠልቼ አይደለም። እንደዚህ ተናገሩ። አኔ ብቻ ደግሞ ደግሞ ሌላ ነገር እኔ ለእናንተ ማስረዳት አይጠበቅብኝም። ለማናኛውም እኔ ወዳቸዋለሁ፣ በጣም አከብራቸዋለሁ። መልካም ምሽት ይንላችሁ። እንኳንም ደስ አላችሁ። እኔ በጣም በጣም ደስ ብሎኛል።